ምንም አላለችኝ። ምን እንደምትለኝ አላቅ። ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ትንሽ ጠፍቻለሁ። የጠፋውበትም ደግሞ የራሴ ምክንያት አለኝና እሱን ወደፊት ማሳውቅ ይሆናል። ብዙም አይደለም የጠፋውት። ግን ደግሞ ዛሬ የመጣውበት ዋናው ሐሳብ ወይንም ደግሞ ዛሬ ቪዲዮ ይዤላችሁ የመጣውበት ምክንያት አለኝ በጣም ግራ ያጋቡኝና ያወዛገቡኝ ነገሮች ስላሉ ስለተፈጠሩ በሱ ላይ ማናገር ያለብኝን ሰው ማለት ሳሚን ማለት ነው። እሱን ለማናገር ፈልጌ ነው። ስለምንድን ነው ማናግረው? እንግዲህ ሁላችሁም የትላንቱን ቪዲዮ አይታችኋል ብዬ ተስፋ አድርጋለሁ ማለት ነው። ሳሚቾ ቲቪ ላይ የተለቀቀው ማለት ነው። እና ምንድን ነው ቤት ገዛ። ግራ ነው የሚያጋባው ማለት እንደ ወንድም ቤተሰብ ስትሆኑ ብዙ ነገር ሰውን ልታማክሩ ትችላላችሁ፣ ወንድማችሁን ልታማክሩ ትችላላችሁ። ምክንያቱም ይሄ ቀላል ውሳኔ ስላልሆነ ማለት ነው። ግን ደግሞ ሳሚ ምንም አይነት ነገር አላማከረኝም፣ አልነገረኝም፣ ምንም የሰማሁትም ነገር የለም። ግን ደግሞ ሲገዛ ብቻ ነው እንዳያችሁት፣ እኔም ያየሁት ማለት ነው። ይሄ ማለት ከባድ ውሳኔ ነው። ሳሚ እንዴት እንደዚህ በአንዴ ከባድ ውሳኔ ወሰነ? እንዴትስ ቤት ሊገዛላት ቻለ? እሱ ነገር በጣም ግራ ስላጋባኝ ነውና ከምንም በላይ ደግሞ ያስደነገጠኝ ነገር እሷን ሰርፕራይዝ ለማድረግ ብሎ እንግዲህ የተፈጠረውን ነገር ሁላችሁም አይታችኋል። በጣም ከባድ ነበር እና ግን ደግሞ ብዙ ያወዛገቡኝ ነገሮች አሉ። አዎ ሰርኬ ቤቱ ስለተገዛላት ደስተኛ ናት። ግን ደግሞ በሳሚ ሕይወት ላይ ችግር አያመጣም ወይ? እሙስ ስትሰማ ምን ትላለች ይሄን ነገር ማለቴ ደስ የሚል ነገር አይደለም፣ ቤት ገዝቶ መስጠት። በእርግጥ እሱን ሊያስደስተው ወይም ደግሞ ጥሩ ነገር ያደረገ ሊመስለው ይችላል። ግን ደግሞ ሙ ደስተኛ ትሆናለች ወይ ወይም ደግሞ በዚህ ውሳኔው እሷም ተስማማለች ወይ የሚለውን ነገር ወይስ ተስማምታለች ወይ ብቻ፣ ባጭሩ ብዙ ጥያቄ የፈጠረብኝ ነገር ስላለ ሳሚን ጠርቼው ላወራው ስለፈለግኩኝ ነው እንግዲህ ዛሬ የመጣሁት ማለት ነው። ጠርቼዋለሁ ያው እሱን ጠይቀውና እንግዲህ እንዴት እንደዚህ ባንዴ ከባድ ውሳኔ ሊወስን እንደቻለና ምክንያቱም ወይንም ደግሞ ከሙ ጋር ተስማምቶበት ነው ወይ የሚለው ነገር ልጠይቀው ስለፈለኩኝ ነው። እስቲ እሱ የሚለው ነገር ደግሞ እሰማለሁ ማለት ነው። ቤታገው አትገባም። ቤት ራውላ ያለከኝ እንዴ? ገባለው ቤት ገባለው። ግን ቅድሚያ አለ እንዴ ነው እና ካሜራ ከባድ የሆንሽ ነው አንቺ ሰውዬ፣ ማለት የምትወስነውን ውሳኔ ሁሉ በጣም እንትን እያደረገው ነው፣ ግራ እያጋባኛለ፣ ብዙ ነገር ስላለ ነው። እንዴት ስለ ልጅ ጎዳና ላይ በጣም መቼም፣ እርግጠኛ ነኝ ያን ቪዲዮ አይተሽ ነው አሁን። አዎ ማለት ቀላል ነው እንዴ ላንተ? ማለት እቶ እሱን የምጠይቀህ ብዙ ነገሮች አሉ፣ ግን ደግሞ ከዛ በፊት እውነት ለመናገር አንተ በቃ ሰው ማማከር ምናምን ታውቅ፣ ሁሉንም ነገር ስታደርግ በራስህ። ባማከርኩ እኮ ብዙ ብጥብጥና ጫጫታ ጩኸት ምናምን ይፈጠራል። አሁን አንድ ይሁን ነገር አድርገህ ማለት ነው ስትመጣ ሰው ዝም ነው የሚለው። አይ ስልህ ፍቅር ምን ያለች ይመስላል እኔ ለሰርኬ ለሰርኬ አይደለም እዚህ ጋር ቤተሰቦቻችንን መረዳት ያለባቸው ነገሮች እኔ ለሰርኬ ሳይሆን ለአብራኬ ክፋይ ለልጄ ነው የገዛት ያ ማለት ምንድነው ኦልሬዲ እንኳ ሁላችንም አርጅተናል ከእንግዲህ የሆነ ሀያ ሰላሳ ብንኖር ነው እንጂ እንሞታለን ቤቶቻችን ለልጆቻችን ቅርስ እንዲሆን ነው ከዛ ደግሞ ታቃ ለባሮክ እንግዲህ ተገዝቶለታል ው ያው ፍቅር ሰርፕራይዝ አድርጋ ነበር። ከዛው ከቢኤም ሲሪል ሴት ማለት ነው። ከዛ እንደገና ደግሞ አሁን ደግሞ እኔ ከዛው ለልጄ ማለት ነው ለሐሴትዬ ለሐሴት ሐሴት ነው ነው እሱ እሱማ አይደለም እሱ እኮ ጥሩ ነገር ነው። እሱን እየካድኩ አይደለም ጥሩ ነገር ነው። ዞሮ ዞሮ ምንም አልኩ ነው። ግን አሁን ግራ ያጋባኝ ቤት መግዛት ማለት ምን ለመናገር በዚህ ሰዓት በተለይ በጣም ከባድ ነገር ነው። እንደዚህ አይነት ውሳኔዎች ወራቶች ተቆጥረው። ከቤተሰብ፣ ከወዳጅ ዘመድ ጋር ተማክሮ ምናምን ነው፣ በራስ መወሰን። እሺ ጥሩ ነው ግን በፊትም እያሰብኩ ቢያንስ ለኔ ብትነግረኝ እንትን እንዴት ማለት የሆነ በጣም ያሰጋው። ይሄንም ደሞ ያስቸኮለ ነገር ስለተፈጠረ ነው ድንገት የወሰንኩ ወይ እንሰን እንደዛ አይደል? በፊትም እያሰብኩ ግን ነበር። እኔ ሲጀመር ከሰርኪ ጋር ብዙ መጨቃጨቁ ይሄ እየተገናኙ መለፋለፉና ምናምን አልፈለኩም። ለዛ ደግሞ የሆነ ነገር እሷ ለልጃችን የሚሆን የሆነ ነገር ያስፈልጋታል። ያንን ሳስብ ደግሞ ማድረግ የምችለው ምንድነው እሱ? ያንን አሁን እኮ እኔ ቤት ሙሉ ክፍያ ከፍዬ እኮ አይደለም። አሁን ገና ጭቅጭቁ ምንድነው ካልከኝ፣ ካለን ነገር ላይ የቀነስኩ ለባንክ ስከፍል፣ ቤቱን የሷ ለማድረግ ስከፍል። ፍቅር ምን ትላለች ነው? ማታ አይተዋለች ቪዲዮን እኔ አምሽቼ ሷ የገባሁት እንግዳ ቤት ውስጥ ነበረ። ምንም አላለችኝ። ምን እንደምትለኝ አላቅም። ምንም አላለችኝም። ገባሁት በቃ እንግዳ ነበር። ሰላምን ኖርማል እያወራች ነበር። ቪዲዮንም ከፍታ ስታይ አይቻለሁ። 3 ሰዓት ላይ ነው የተለቀቀው፣ ግን ምንም አይነት ነገር አላለችኝም። አሁንም እንግዶቹ አሉ፣ አልወጡም ከቤት ገና እሷ የምትለኝን ነገር ለመስማት ራሱ ጓግቻለሁ ማለት ነው። ግን ዞሮ ዞሮ እኔ እዚህ ጋ አንደኛ ቤተሰቦቻችንም እንዲያውቁም ፈልገው ነገር ሰርኬ ብዙ ፈተና ያሳለፈች ሴት ናት። እንደገና ደግሞ ልጅ እያሳደገች ያለችም ሴት ናት። መጀመሪያ የምትሰራው ስራ ነበረ የራሷ ስራ ማለት ነው። እሱን ስራም በአጋጣሚ አጥታዋለች። እና ብረዳት እኔ አብዛኛውም ቤተሰቦቻችንም ችግር ሰቦቻችንም የለውም ነው ያሉት፣ ማለት ነው ችግሩ እኔ እንትን ማለት ነው ያው መጥፎ ነገር በመጥፎ መንገድ ልጅ ከሷ መፈጠሩ ነው። ግን አሁን ያደረግኩትን ነገር ደስተኛውን ያደረግኩት ማለት ነው። እና ገና ወደፊትም ብዙ ነገር አለ፣ የተቋረጠ ተቋራጣኩ ሁሉም ክፍያ ከፍዬ ቤት ገዝተ ምናምን መጨረሻ ላይ አሁን በቃ ከእሷ ጋር ዳግም ላትገናኝ ሁኔታ ነበር ነበር። እኔ አሁን ግራ ያጋባኝ ነገር በብዙ መንገድ ይገናኛል አሁን የሚያጨቃጭቀን ነገር ማለት ነው፣ የእሷ ልጅቷን እውነት ከእሷ የወለድኩትን ልጅ የማልወዳት አይነት ነገር ስሜት እየተሰማት እኔ ደግሞ በጣም ስለ እንደመወዳት ለማሳየት ይሄ ቀልድ ነገር ነው። ቤት አይደለም ይሄን ቀልድ ያልሆነ ነገር ወሳኝ የሆነ ነገር አድርጌያለሁ። ገብተዋላ። ከዛ አሁን እኔ እኮ ምንም ገንዘብ ኖሮኝ ብዙ ገንዘብ ኖሮኝ ሳይሆን ማለት ነው እየቆጠብኩ ነው። በቃ እንትን ምለው ምከፍለው ማለት ነው ባንክ 50% በላይ ብድር ስለሰጠኝ እንደዛ እያደረኩ ነው። ዞሮ ዞሮ ከሷ ጋራ ሙሉ ለሙሉ ላያቆራርጠን ይችላል። ግን የምንጨቃጨቅበት ነገር ይሄ ልጁን አይወዳትም የሚል አመለካከት ከአይምሯ ውስጥ ነቅላ አውጥታ ትጥላለች። ካልጣረች የራሷ ጉዳይ ነው። ግን እኔ ማድረግ ያለብኝ ወሳኝ ነገር አድርጌያለሁ። ከዚህ በኋላ በቃ አለቀ ከፍቅር ጋር በተቻለ ይመጣል ቢያንስ ከፍቅር ጋራ በተቻለ መጠን በግማሽ ቢሆን ሰላም ተፈጥሮ። እሺ ከእንግዲህ ሳገኛትም ቢሆን ከሷ ጋር ነው ማገኘት አንዳንድ ነገሮች ላይ። ስለዚህ ስለ ቤቱ ጉዳይ ስለ ምናምንም ላናወራም እንችላለን፣ ግን አገኛታለሁ። ሳገኛት ግን ከፍቅር ጋር አብረን ካልሆነ ብቻዬን አላገኛትም። ምንም አይነት ነገር ልታወራኝ ብትሞክር ብቻዬን ከእንግዲህ አላገኛትም። ሰርኪ ግን ማድረግ ያለብኝ ነገር አድርጌ ያለው አንተ ከፈለክ ቅር ካለ ማለት ነው ቤት ቆጥበህ ግዛ። ከዛ ውጪ እኔ ቅሬታ ምናምን አይደለም። ግን ደግሞ እዛ ጋ ያለውን ሁኔታ ስታስተካከል እዚህ ጋ ያለውን ደግሞ ትዳርህንና ቤትህን እንዳታበለሽ እንዳትሞት ስላሰብኝ ተሳስቼ ነው፣ ተሳስቼ ነው ወይም ደግሞ በቃ ብዙዎችም ቤተሰቦች ማስበህበት ነው ምናምን። እሺ አስቤበት ነው ምንበል ልጅ ተፈጠረ አይደለ? ስለዚህ እዛ ጋር የተፈጠረውን ነገር እዛም ቤተሰብ አለ፣ እዚህም ቤተሰብ አለ፣ ሌላም እኮ ቤተሰብ አለ። እናት አባትም ቤተሰብ ነው። ሁሉንም ግን አቻችለ መሄድ ትችላለህ አይደል? አቻችለ ቀስ ብለህ መሄድ ትችላለህ። በቃ ነገሮችን መስመር መስመር አስይዘ ማለት ነው። አንዱ ስታስተካክል አንዱ መፍረስ የለበትም እንዴ! ሰው እኮ የሰው ልጅ አይደለን? ስንት ነገር እናስባለን፣ ስንት ነገር ይሰራል። ስለዚህ ጎን ለጎን ማስኬድ ይቻላል። ይሄ አያሳስብም። አሁን እኔ ከፍቅር ጋራ ያለኝን ግንኙነት ወደ በፊት አይነት ደስታ፣ ወደ በፊት አይነት ፍቅር ለመመለስ ነው ጥረት ማደርገ። ከሰርኬ ጋር አንዳንድ የሚያገናኙን ነገሮች ይኖራሉ እንጂ ከእንግዲህ ከባድ የሆነ የሆነ የሆነ ይኖራል ብዬ አላስብም። የሚያጨቃጭቀንም ጉዳይ አይደለም ማለት ነው። አሁን ጨረስኩኝ። ሌላ አለ ይሄንኑ ለማወቅ እኔ ችግር እንዳይፈጠር ነው እዛ ጋ ሁኔታ ስታስተካከል አንዱ እንዳይበላሽበት ስላሰብኩኝ እና እሙ ደግሞ ያለችውን ነገር ማለት ማወቅ ስለፈለግኩኝ ነው እንጂ ለሌላ አይደለም። በቃ ችግር አይፈጠርም። ሌላ ምንም ችግር አይፈጠርም። አንተ ደግሞ በተቻለ መጠን እሷንም ቢሆን ለማግባባት ምናምን ሞክር። ማለት ተናዳ ምናምን የሆነ የሆነ ነገር ሲትም ለማቀዝቀዝ ምናምን ሞክር እና ያው ቤተሰቦቼ እንዳያችሁት ነው ያው ሳሚም ያለው ነገር። ያው እንግዲህ እኔ ብዙ እየጨነቀኝ ነገር እዚህ ጋር ከሙ ጋር የሆነ ችግር እንዳይፈጠር ስላሰብኩ ነበረ ያለውን እውነታ ለማጣራት የሞከርኩት። እንግዲህ እንዳለው ነው። ያው እግዚአብሔር መልካም ነገር ያደርግ። እንግዲህ ያው ሌላ ምንም አልልም።